እርግብና ወይዘሮ ባዩሽ የሀና አባት እንዳይታከሙ ብዙ ብር እንዲጠይቅ አደረገችው። ዶክተሩ እንግዲህ ስምንት መቶ ሺህ ብር መድረስ እንዳለበትም ተናገረ። ወይዘሮ ሜላት ሀናን አጭበርባሪ፣ ሌባ፣ አጭበርብረሽ እየዘረፍሽ ነው በማለትም ተናገሯት። አሃናም እውነቱን ልታስረዳቸው ብትልም በፍጹም ግን ሊረዷት አልቻሉም። ወይዘሮ ሜላት እናም ባዩሽ እንግዲህ የወይዘሮ ሜላትን ገንዘብ በዶክተሩ በኩል ለማግኘት ይህን ያክል ሺህ ብር ጠይቅ በማለትም እናም ስምንት መቶ ሺህ ብር አውጥታ እንድትከፍል አደረገ። ግን ወይዘሮ ሜላት በፍጹም ስራ አላጣ አልከፍልም፣ በማለትም ሀና ላይ አንቺ አጭበርባሪ ሌባ እያለችም ከዛ ቤት መንግላ እንደምታስወጣትም ተናገረች። አሀንም የመጨረሻ ተስፋ ቆረጠች። ተመልሽ ስራ ቦታ አልሄድም አለች። የሚገርመው ነገር እርግብና ወይዘሮ ሜላት እንዲሁም ሀና ሆነው ሆስፒታል ተጠርተው ሲሄዱ ሆስፒታል የሄዱበት ምክንያት የውጤቱ ምልክት መስሏቸው ነበረ። ወይዘሮ ሜላት ነገር ግን ሲሄዱ የሀና አባት ስምንት መቶ ሺ ብር እንደሚያስፈልጋቸው ለህክምና ነገራቸው። እናም እርሳቸውም እንዴት ለዚህ ነው እየጠራኸኝ ስትልም፣ አው ከዚህ በላይ ዋና ነገር የለም አንቱ እንደምታስቡት ሁለት መቶ ሺ ብር ነበር፣ ግን አይደለም ይህን ያክል ብር አስፈልጓል መድኃኒት ይህን ያክል ብር ተጠቅመዋል በማለትም ተናገረ። ወይዘሮ ሜላት ሀና ላይ አንቺ ጥበር ባር እያሉ ጮሁባት። ሀና ስታነብ እንግዲህ መማር የተማረ ወርቋ ወርቅም የሚባለው ነገር ሀና አባት የተጠቀሙት መቶ ሰማኒያ ብር ብቻ እንደሆነ በሁለት ቀን እነሱ ግን በስድስት ቀን አስራ ሰባት ሺ ሺ ብር ተጠቅሟል መድኃኒት የሚል መዝግበዋል። አና ደግሞ ሁለት ቀን ብቻ ነው አባት ይህም መድኃኒት ለዛውም አስራ ሰባት ሺ ብር ይቅርና ሁለት መቶ ያልሞላ ብር ነው የምከፍለው። ከዛ ወዲህ ይህን ያክል መድኃኒት ተጠቅማ አታቅም አያቅም ስትልም ወይዘሮ ሜላት ሊያዳምጧት አልቻሉም። እናም እቤት እየተናደዱ ሲመጡ ሰላም ምንነሽ ነው እማዬ እያለች ብትጠይቃቸውም ምን ሆናለሁ? ተይ ብቻ ያለሁን ስትልም፣ ሰላም እንግዲህ የሆንሽውን ካልነገርሽ ካልነገርሽ ስትል ስለሀና፣ ሃና እኮ ሰራችልኝ፣ አጭበረበረችኝ፣ በአደባባይ ዘረፈችኝ፣ አለች ወይዘሮ ሜላት። ሰላም ደግሞ ስለሀና በፍጹም፣ አለች ውጭሌ ከዚህም አለች ይ ወይዘሮ ሜላት እናት እንግዲህ አንችን በጣም ወደዋታል። ዓይንሽን ግለጪ፣ እዚች ልጅ ላይ አትጩህባት እያሉ እና ከ ወይዘሮ ሜላት ጋር ተጣሉ። ወይዘሮ አስቴር ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘመተናል። እንግዲህ የሀና ስቃይ እንደቀጠለ ነው። ሀናን መከራዋን ያበዛችባት ወይዘሮ ባይሽና እርግብ ናቸው። አሁን ወይዘሮ ባይሽና እርግብ ሀናን ተፈታትነዋታል። ወይዘሮ ባይሽ የምታደርገው ነገር የሜላትን ገንዘብ በምንም ሁኔታ በደካማ ጎና ተጠቅማ ሙጥጥ አድርጋ መውሰር ነው። በዶክተሩ በኩል ከዶክተሩ ጋር ተነጋግራ እሷ ተደብቃ ከውጭ ሆና የዶክተሩን አእምሮ ስባ ገንዘቡ ለእሷ እንዲገባ ስምንት መቶ ሺ ብር ጠይቃት በማለትም ተናገረች። በጣም ይገርማል። ዶክተሩም ተስማምቶ በእርግጥ ይሄን ብር ሊያወጣ አይችልም። በማለትም እንዴት ሁለት ሆስፒታል ካንተ በፊት ሄደን እነዛም ሁለት መቶ ሺህ ብር እንደሚያስከፍሉ እንጂ በፍጹም ስምንት መቶ ሺህ ብር እንደሚያስፈልግ አልነገሩንም። ስለዚህ የሆነ ልክ ያልሆነ ነገር አለ ብሎ ጆሮ ተናገረው። ውጣሌ በማለትም ጆሮ እንደወጣ ዶክተሩ አስወጣው። ከዛም ምንድን ነው የሆንከው? ሲልም አጋጣሚ ዶክተሩ ደግሞ ሀና ብሎ ወይ ለአቶ ኖላዊ ሊናገር ሲል ልጄ ምን ሆነች? ሰላም አደለችም? ሰላም ናት ግን ሰሞኑን እያለ እያለ ጆሮ መጣ። ምንድን ነው ዶክተር ሀና የሆነችውን ነገር ምንድን ነበር አሉ አቶ ኖላዊ። እሱም ወሬውን ሲቀጥል ስለ ሀና ምንም አልሆነችም፣ ነችም ደና ነች። ዶክተር በቃ በማለትም እንዲወጣ አደረገው። በእርግጥ የህመሙን ሕክምና የሚከፍለው የወይዘሮ ሜላት ድርጅት እንደሆነ ያውቃሉ አቶ ኖላዊ። ግን ቢሆንም ደግሞ አስቸጋሪና ከባድ መሆኑንም ተረድተው እንዳለ ግን ስምንት መቶ ሺህ ብር መጠየቁን አያውቁም። አሃንቹ መከራ እንደቀጠለ ነው። እርግብ ሀናን አሁን እየተፈታተነቻትና ትዕግስቷን እያሳጣቻት ትገኛለች። እንግዲህ ወይዘሮ አስቴር ሀንቾን በእጅጉ ወደዋታል። በዛ ላይ ደግሞ በሚገርም ሁኔታ ሙያዋም ተመችቷቸዋል። እንደውም ስነ ምግባሯ እና ፈጣሪ ሆይ ይችን የተባረከች ልጅ ልጄ አድርጋት ከጉያ ታውጣትም እያሉ ይጸልያሉ። ግን ወይዘሮ ሜላት ሀናን አጭበርባሪ፣ አረመኔ እያለች በምን ቀን ነው የገባችብኝ እያለች መጥፎ ነገር ትናገራለች። ይህን ያስተዋሉት ክላሳቸው ገብተው ጭራሽ አለች ምናሴ፣ ሀና የምትባለዋ እንዴት ነው አጭበርባሪ ናት ሐኪም የምትባለዋ አሉት። አያቴ በፍጹም እንደዚህ የምታደርግ ሰው አይደለችም። እና ታዲያ እንደዛ ከሆነ ምን ተፈጥሮ ነው? እናትህ እኮ ልታብድ ነው አሉት። እማዬ ስለ ሀና የምታውቀውን በሙሉ ነገረኝ ሲሉትም አያቴ ሀና ምንም ቢሆን ምንም በፍጹም እንደዛ የምታደርግ ልጅ አይደለም። የተፈጠረውን ነገር ባላውቅም ግን እስኪ ስለ እሷ ንገረኝ ልጄ ሀሉት በቃ ወደ ውጭ ወተን ሻይ ቡና እያለን በነገርሽ አይቻልም ስለ ሀና ሲላቸውም በደስታ ወጥተው እሱም ስለ ሀና እየተነገረውን በሙሉ የሚያውቀውን ነገራቸው። እጅግ ተገረሙ። ከዛም መጥተው ወይዘሮ ሜላት አልጋው ላይ ቁጭ ብለው እንዳለ ገቡ። አልተኛሽም እንዴ አሏት። አልተኛውም እንዴት አንቺን ጥዬ ተኛለሁ ማየ አለች። እሺ ይህ ቤት ግን ምንድን ነው ትርምስምሶ የወጣው ሰላም የጠፋው አሏት። ይች ሀና ናታ ማለት መስፍንም መጣ፣ ምንም ሰላም የለም። ትዳር ቀላል አይደለም። በየሜዳው እንደሚፈታው ባላት አድርጌ ስለዚህ መስፍንም የዛሬን አድርገውና መልካም ባል ነው። ልጆቹም ቢሆን ለአንቺ ሞራን ብለው ነው እንጂ ከአባታቸው ጋር መኖር ፈልገው ሳይፈልጉ ቀርተው እንዳይመስልሽ። ስለዚህ አስቢበት አሏት። ምን ነው እንደ እፍ ስለ እሱ እንዳታዋሪኝ አለች። ዘወራ ላይና ደግሞ ይቺስ ልጅ ምን አርግ ነው የምታያት ይቷ ይች ሀና ናታ። ከዛም ስለሷ ታንሽብኝ እናቴ፣ ሌባ አጭበርባሪ፣ ገና አሁን ውጤቱ ይምጣና መንቅር ያስወጥቼ እማደርጋትን እኔ አውቃለሁ አለች ወይዘሮ ሜላት። ከዛም ይልሽ ሀናን ከዚህ ቤት ካስወጣሻት፣ እኔም ድጋሜ ላልመለስ ከዚህ ቤት ውልቅላለሁኝ አሏት። ከዛም ምን አለች? አዎ ቆይ ደግሞ የሰላምና የምና ሴቲ ገርመኝ አንድም ምን አቅምሳችሁ ነው? ምንድን ነው ያደረገቻችሁ? አለች። ምንም አላደረገችም። የእሷ ባቡነት ለምንድን ነው ያልታያችሁ? አለች። ምናልባቸው ባብ ስላልሆነች ይሆናል። ዓይንሽን ግለጭ። የእሷ መልካምነት ለምንድን ነው ያልታየሽ? በጣም ጥሩ ልጅና አንደበተ ብርቱ ናት። ኦዋክሽን የሚጸጽትሽን ነገር አታድርጊ አሉ። ከዛም እኔ አውቃለሁ ስትልም እንግዳውስ ሀናን ከዚህ ከቤት ካወጣሽ እኔም ድጋሚ ላልመለሰ ወጣለሁ ብለው አስፈራሯት። እሷም ሀና በምን ቀን ነው የመጣሽብኝ፣ የስራሽን እያለች ትጩኋለች። ሰላም ደግሞ የተፈጠረውን ነገር ለሰላ ሀና የተፈጠረውን ነገር ለሰላም በሙሉ ነገረቻት። ሰላምም እኔ ይሄን አላምንም እንዴት እየቀለርሽ ነው ወይ ስትል ማርያምን፣ ሰላምዬ እኔ የተፈጠረው ምን እንደሆነ ማቀው ነገር የለም ግን ዶክተሩ የሆነ ነገር ያሰበ ይመስለኛል፣ እንጂ የአባቴ ሕክምና በፍጹም ይሄን አውጥቶ አይደለም። ሲቀጥል ደግሞ ገንዘቡ መድኃኒቱ የተጠቀመው መቶ ሰማኒያ ብር የሁለት ቀን ብቻ ነው አስራ ሰባት ሺ ብር ተብሎ ተጽፎበታል እና እትዬን ላስረዳዋት ብል እድል አሰጠኝ አሉ አለች። በቃ አያቴ ታናግራታለች አንጂ ተረጋጊ ብላ ሰላም። እንግዲህ ጆዚዛ አቶ ኖላዊ ጋር ሄዳ ጠየቀቻቸው። ሀንዬስ ሲሏት ሀንዬ ስራ የለሽም ሀሏት። አዎ ዛሬ ሀንዬ ማሁን ከስራ ወጥታ ትመጣለች አለቻቸው። ከዛም እሺ ልጅ አንቺ መልካም ሰው ነሽ። እዚሁ ተወልደሽ ነው ያደግሽው ወይስ እንደኛ ተሰደሽ ነው? አሏት። እኔ እዚሁ ተወልጀ ነው ያደግኩት አለቻቸው። እሺ በማለትም ጆሮም ጋር እንግዲህ ተነጋገረች። ሰላም ጆሮም ሐኪሙ እናትሽን ለመወረሽ ብሎ ያሰበው ነገር እንጂ በፍጹም የእርሳቸው የህክምና የህክምና ገንዘብ ክፍያ ይሄን ያክል አውጥቶ አይደለም አላት። እሺ እንደዛ ከሆነ አሁን እማዬ ታንጠለጥለዋለች፣ እሷን መሞረሽ ምን ማለት እንደሆነ ታሳየዋለች አለች። በቃ አሁኔ ምን መሰለሽ አህያ ሲራገጥ መካከል ያለው ነው የሚወቀጠው የሚረገጠው ይባላል። እና ዶክተሩ እና እናቴሺ ሲራገጡ እመሃል ሀና እየተረገጠች ነው አላት። ምን እናቴና አህያ እያልከው ብላ ሙዳዘችበት። ይቅርታ አህያ እያልኩ ሳይሆን ተረቱን እየነገርኩሽ ነው እዋክሽን አላት። እና ቢሆንስ እኔ አንተን እናት አህያ ብላት ደስ ይለሃል አለችው። ምንም በያት ጣጣ የለኝ አለ አውቄ ነው ባት ሙድ እያያስጉብህ ነው አለች። በቃ በእኔ ላይ ሙድ ሻሽ አላት። አዎ አለች። እርግብ እንግዲህ ሀኒቸውን እያስፈራራች ትገኛለች። እናም የራሷን ስራ ወደ ሀና አጣብቃ ጭራሽ መድኃኒቱን እየሸጥች ነው። አንቺ ሌባ አጭበርባሪ እና ከዶክተሩ እየወሰርሽ አባትሽ ያልተጠቀመውን መድኃኒት እየሸጥሽ ንብረታችንን ዘርፈሽ ነው በማለትም እሪኦኡ አለች ወይዘሮ ሜላት ሀናን። ሀና በሌለችበት እርግብ ያወራችውን ተከትለው አሀንቾ ላይ ሌባ፣ አጭበርባሪ የሚል ስም ሰጧት። እሷም በእጅጉ ልቧ ተሰበረ፣ ከልቧ አለቀሰች። እናም ተስፋ ቆርጣ ከዚህ በኋላ በቃኝ አለች። እዛ ቤት ስራ አልሄድም ስትል ጆሮ እንደምንም ብሎ አጠናክሮ እዛ ቤት መሄድ አለብሽ፣ መስራት አለብሽ በማለትም እንግዲህ ምንም ሳታደርጊ ጠንካራ ሆነሽ አባትሽን ሕክምና መጨረሻ አለብኝ ሲላት እሷም እሺ አንተ ብርታቴ ነህ ብላ እዛ ቤት ካልሄድሽ ደግሞ በስራዋ አፍራ ነው ሌብነቷ ብለው አካፍደው ይገምትሻል። ስለዚህ ጠንካራ ሆነሽ ማሸነፍ አለብሽ ብሎ አረጋጋት። እሷን ብርታቴ ነህ በቃ በተስፋ ተሞላሁ በማለትም እዛ ቤት መሄዷን ቀጠለች። ወይዘሮ ሜላት ግን ሀናን ለማባረር ቆርጠው ተነስተዋል። እርግብ ግን አሁንም በጣም ከባድ ነገር እያደረገች ነው። ሌለኛው የወይዘሮ ሜላት እናት እተኛችበት ገብተው አሁንም ስለ ሀና መጥፎ ነገር መናገርሽን ተቆጠቢና ተጠንቀቂ ብለው ነገሯት። እርሷ ግን ያዙ ይልቀቁኝ፣ ይች ሀና ምን አስነክታችሁ ነው ስትልም፣ ምንም አላስነካችንም እውነታ ስላላት ነው አሏት። ከዛም እኔ አውቃለሁ ከዚህ ቤት ስሯን ነቅዬ ነው እምጥላ ስትል፣ እንግዳውስ ሞክርኝ፣ እኔም ከዚህ ቤት ለመጨረሻ ጊዜ ስራ ይነቀላል ብለው ተናደውባት ጥለዋት ሄዱ። እሷም በንዴት ታገኘች እና ስለ ሀና በእርግጥ የሚከራከርላት ብዙ ሰው ነው። ሀና መልካምነቷና የዋህነቷ ለምንድን ነው ያልታየሽ? በማለትም ወይዘሮ አስቴር ልጃቸውን ሜላትን ተቆጡ። ሜላት ግን ለችኩልነት የተፈጠረችና የጅብ ችኩል ቀንድ ነክሳል የሚባለውን አይነት ሴት ናት። ምንም ቢሆን ለምን አትጠራጠርም ግን ብሎ ብሎ እርግብ የተፈጠረውን ነገር እውነታዊ ወጣልቻናል ሰብሰብ